ቀላል እና ፈጣን የሆነ የሩዝ በአትክልት አሰራር ይዤላችሁ መጥቻለሁ። ትወዱታላችሁ። እንደምታዩት በጣም ነው የሚያምረው፣ በጣም ቆንጆ ነው። ላይ አሰራሩ በጣም ቀላል ነው። እንኳን ወደ ምንጽወድቂቱ በሰላም መጣችሁ ቤተሰብ፣ አመሰግናለሁ። እንዲሁም ላይክ በማድረግ ጀምሩት ነው ሙድና የተከበራችሁ ቤተሰቦች እንደምን ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ መጥቼ ያለሁ። እስከ መጨረሻው አብራችሁኝ ቆዩ። እንደምትወዱትም ተስፋ አደርጋለሁ። በጣም ቀለል ያለ አሰራር ነው። በአትክልት እንደዚህ አሳምረን ሩዝ መስራት እንችላለን ማለት ነው፣ በቀላሉ በቤታችን ትወዱታላችሁ። እሺ ላይክ ሸር እያደረጋችሁ አብራችሁኝ ቆዩ። ወደ አሰራሩ አብረን እንገባለን። እሺ ቤተሰቦች እዚህ ጋር የምታዩቸውን በነዚህ ግብዓቶች ነው የተጠቀሙት። ባጭር ነገር በትንሽ ነገር ማለት ነው። ይሄ እንግዲህ የሰላጣ ቅጠል ወይም ደግሞ የድንብላል ቅጠል፣ በእኛ የድንብላል ቅጠል ወይም ደግሞ ከዝብራ ይባላል በአረበኛ ማለት ነው። ካሮት አለ፣ ድንች፣ ነጭ ሽንኩርት፣ ቲማቲም እነዚህን በመጠቀም በጣም ነው የሚያጣፍጠው፣ የእውነት ማለት ነው። ይሄ የድንበላል ቅጠሉ ያው ታውቁታላችሁ፣ ምግብ በጣም ነው የሚያጣፍጠው፣ በጣም ማለት ነው። እና ወደ መላጡ ገባለው ማለት ነው እንትንለውና እንልጣችኋለን። በጣም ነው የምትወዱት። በዛ ላይ ደግሞ አሰራሩ በጣም ቀላል ነው። እንደምትወዱትም ተስፋ አለኝ። በመጀመሪያ ድንችን ልጣለው። ድንችን እንደምታዩት በዚህ መልኩ ልጣለው ማለት ነው። በጣም ቀለል ይላል። እንደዚሁም ለጾም ጊዜም ቢሆን እራሱ በጣም አሪፍ ነው፣ በዚህ መልኩ መስራት እንችላለን። ለሌላ ጊዜም እንደዚህ ስጋ ሩዝ የማትመገቡ እንደዚህ አድርጋችሁ በአትክልት ታሳምራችሁ መስራት ትችላላችሁ። እሺ ውድ ቤተሰቦች ቪዲዮን ላይክ እያደረጋችሁ እንደዚሁም ደግሞ ከወደዳችሁ ያስተምራል ይጠቅማል ብላችሁ ካሰባችሁ ደግሞ ለሌሎች ለወ ጓደኞቻችሁ ብታጋሩ ሸር ብታደርጉ ላለሁ። በዛ ላይ ደግሞ አዳዲስ የሆናችሁ እንኳን ደህና መጣችሁ። አመሰግናለሁ። ላይክ፣ እንደዚሁም ሰብስክራይ አድርጉ እሺ። ካሮቱንም እልጣለሁ ማለት ነው። ያው በዚህ መልኩ እንግዲህ ከፈጠንኩባቸው፣ ይቅርታ እንዳይረዝም ለማለት ያክል ነው። ሁሉንም እንደዚህ ፈጠን ፈጠን ያደረግኩት እንዳይረዝም እንዳያሰላች ነው። ለዛ ነው። በዛ ላይ ደግሞ አንዳንዱ ስትልጡ አላየዋችሁም። እኔ በነገራችን ላይ ብዙ ጊዜ ስልጥ ምናምን ቀርጽ ስለም ስለሚያበዛ ነው። ለዛ ነው። እዚህ ከምታዩት ሽንኩርቴ ነው፣ ነጭ ሽንኩርት ያው ምግብ ያጣፍጣል፣ ቆንጆ ነው ለጤናችንም ተመራጭ ነው። ያው በዚህ መልኩ ሁሉንም ከላጥቁ በኋላ አጥባቸዋለሁ ማለት ነው። እና ያው በምን ይመቻችኋል ግን ቪዲዮ፣ በቢዩቲ ወይስ ደሞ በምግብ? እኔ ያገኘሁትን ነው የምሰራው። ብቻ የራሴ ስራ ይሆን እንጂ እና እናንተ ምርጫ ጠይቋችሁም። ይኸው በዚህ መልኩ አሳምር ይዋለው ካጠብኩት በኋላ ዜጋ ሽንኩርቴን መጀመሪያ ከትፋለው ማለት ነው በረጃጅሙ። በሮዝ ስትሰሩ በረጃጅሙ ብታደርጉት መልካም ነው። እንደዚህ በተለይ ሩዝ በአትክልት ከሆነ በጣም ደስ የሚለው እንደዚህ በረጃጅሙ ከትፍና ድንቹን ደግሞ እንደምታዩት በክቡሉን ያደረግኩት በነገራችን ላይ እናንተ በሚመስላችሁ እና በሚመቻችሁ ስሩት ማለት ነው። እንደው የዛን ያክል እንትን የሚል አይደለም። በቁመቱም ደስ ባላችሁ በእናንተ ምርጫ ነው። እሺ ቁጥር የሁሉንም መጠን ወይም ደግሞ ቁጥሩን አልነግራችሁም፣ ምክንያቱም የሩዙን መጠን ግን እለካላችኋለሁ። ለክቻለሁ ማለት ነው። ለክችን የሰራውት ሌላውን እንዳገኛችሁ ነው፣ እንደ ቤቱ ማንኛውም ሰው ያለውን ባለው ነገር ይሰራል። የተለየ ካለ ጨምሮ ማለት ነው። ይህን ደግሞ ደቀቅ አድርገን እንከትፈዋለን። ይህ በጣም ነው ምግብ የሚያጣፍጠው የምግቡ ቃና በጣም ነው የሚቀይረው እና ያው መሰሩት ታውቃላችሁ፣ በጣም ያጣፍጣል። ከዛ በመጀመሪያ ዚጋ ሽንኩርት ንጠብሳለሁ ሌላውን እየሰራሁ ሽንኩርቱን እያቁላላሁ የቀረኝን እሰራለሁ ማለት ነው፣ ጊዜ ለመቆጠብ። ቲማቲሙ እንደ ማንኛውም ጊዜ ነው የምከትፈው፣ ነው ያላደቅም። ለዚህ ያው ለሽንኩርቱ ነው ለስጎ ማለት ነው። ከዛ ቲማቲሙ እንጨምራለሁ ከሽንኩርቴ ጋር ጥብስ አደርገዋለሁ አብሬ ማለት ነው። ሩዝ በአትክልት በነገራችን ላይ የተለያየ አሰራር አለው። በጣም ብዙ አይነት አሰራር አለው። እኔ ከብዙዎቹ አንዱን ነው ያሳየዋቸው። ለእኔ ቀልል ያለኝን ነው ያሳየዋቸው ማለት ነው። እና እንደዚህ አድርጌ በደንብ አድርጌ ጥብስ አደርገዋለሁ። ከዛን እኔ እዚህ ጋር በርበሬን የተጠቀምኩት ሽ በርበሬ ነው እየተጠቀምኩት ቲማቲም ሳልሳ መጠቀም ትችላላችሁ፣ ሚድሚጣ መጠቀም ትችላላችሁ። ለከለር ያክል ነው፣ ብዙ አይደለም። በፍላጎታችሁ እዚ ጋር ትንሽዬ ዘይት አድርግ ያለው ጋል ሲልልኝ፣ ድንቹን እንደዚህ የጠብሰዋለው ማለት ነው። እንትን እንዳይለኝ ዘይት የማለበዛው እዚ ጋር ለመሰራት ቶሎ ይበስላል። እንደዚህ ሲደረግ ቶሎ ይበስልናል። በዛ ላይ ደግሞ የምንደፋው ስለሆነ መቀነስ አለብን የምንችለውን ያክል ማለት ነው። ወይም ደግሞ ለሌላ ጊዜ መጠቀም የምትችል ከሆነ በዛ አድርጋችሁ ማድረግ ትችላላችሁ። ግን ቶሎ ያበስላል። ይሄ ሲያንስ ቶሎ ነው የሚበስለው። ቀላ እንዲል እንደዚህ የጠብሰዋለው ማለት ነው ከዛ ያልበሰለውን ወደ በሰለው እንደዚህ ገለበጥ እያደረኩ አበስለዋለሁ። እንደዚህ ዝግጅት ሲል በኋላ በእንፋሎት ስለምናበስለው እዚህ ጋር ቀላ ካለ ምንም ጥበሱኝ አይልም። አይሰባበርም። በዛ ላይ ከሩዙ ጋር ሰሰሩት ሁሉንም እንደዚህ ለየብቻው ያደረጋቸው ይህን የመረጥኩት ስለማይደቅ ነው። እንደሆነ ነው የምታገኙት። በዛ ድንቹ እንደዚህ ሲጠበስ እንደዚሁም ካሮቱ ማለት ነው ጥንካሬ ይሰጠዋል። በጣም ነው ጥንካሬ የሚሰጠው ማለት ነው። ለንት ነው ለራሱ ይጠነክራል። እንደዚህ ስጠብሱ ዘይት ያደርቃል አደለ፣ ስለሚያደርቀው በኋላ አብረን ስንሰራው አይሰባበርብንም። አይጠፋም እንደዛው እንደነበረ ነው የምታገኙት ማለት ነው። እንደምታዩት በቃ እንደዚህ መጥበስ ነው። ከዛን ያው ትግስት ይፈልጋል፣ በነገራችን ላይ ቀስ እያሉ አንዳንዷን እንደዚህ መገልበጥ ገልበጥ ስጨርስ እንደዚህ አወጣዋለሁ ማለት ነው። ከዛ ያው ስጓችን ደግሞ እንደዚህ በዚህ መልኩ ደርሷል። ያ የድንብላል ቅጠሉ ይሄው፣ ወይም ደግሞ ከዝብራ ይባላል በእኛ የድንብላል ቅጠል አብረን እንደዚህ እንጠብሰዋለን። በኋላም ደግሞ ከላይ እናረጋለን። ይህ ውሃ ነው ያዘጋጀሁት፣ የሚበቃኝን ያክል ውሃ። በነገራችን ላይ ውሃ መጠን የለውም እዚህ ጋር ሩዝ እየተጠቀምነው ረጅሙ ነው። እኔ የተጠቀምኩት ረጅሙ ነው። ከዛ በዚህ በምታዩት የውሃ ብርጭቆ፣ ሁለት ብርጭቆ ሩዝ፣ የውሃ ግላስ ካላችሁ በዚህ ማለት ነው። እና ነጭ ሽንኩርት ነው ዚጋ የተጠቀምኩት በነገራችን ላይ እንደ ቤታቸውን ልኬታቸው ችግር የለውም። ሩዙ እኔ በለካውም ባለካውም እያጠጉት ነው ከውሃው ጋር ምንም ምንትና አይልም፣ ለውጥ የለውም ማለት ነው። አያስቸግረኝም፣ ውሃ ለክተ ምናምን አይደለም እኔ ለብቻው ነው የማበስለው። እና ቀላል ነው ያልኳችሁ የሚቀለውም እንደዚህ ስለሆነ ነው። ለብቻው አብስዬ አንድ አምስት ደቂቃ ውሃ ውስጥ ታደርጋላችሁ። ከዛ እዚህ ውሃ ውስጥ ጨምረዋለሁ ማለት ነው። በዚህ መልኩ ውሃው ብዙ ማያችሁት ታዲያ ጨው ጨምራለሁ እና ትንሽዬ ዘይት፣ ለምን አቅም እንዲኖረው እንዳይሰባበር ማለት ነው። ከዛ ነጭ ሩዝ እንደምትሰሩት ነው የምናበስለው። ውሃው ምናልባት በዝቶ ሲታያቸው እንዴ ምን ሆና ነው እንደዚህ ያበዛቸው እንዳትሉ ይህ ዝም ብሎ ባገኛችሁት በበዛ ውሃ መቀቀል ስለሚችል ነው ማለት ነው ልክ እንደ ነጭ ሩዝ ሬ ስለምናጠለው ከላይ እንደዚህ ያለው ብትገፉትም ባትገፉትም ችግር የለውም ምክንያቱም ይጠለላል በወንፊት እኔ በዚህ መልኩ ስሰራ በጣም ነው የሚቀለኝ ተሰባበረብኝ የለ ምን የለ በጣም ነው የሚቀለው በዚህ መልክ ዶሮም ስጋም ስሰሩ በዚህ መልክ መስራት ትችላላችሁ የው አትክልት ይሁን እንጂ አንድ ነው አሰራሩ ልክ ብሪያኒ እንደምንሰራው ማለት ነው። ችግን ብሪያኒ ለሀም ብሪያኒ የሚባለው አለ አይደለ እና በዚህ መልኩ እንደዚህ በስሏል። በጣም እስከሚበስል አይደለም። ሁለት ውስጥ ከፈላ ከሰላ እናጠለዋለን ማለት ነው። ከስር አለኝ ውሃ ወደ ላይ እንዳይወጣ፣ ከሳ ከነውሃ እያችሁ ቅድም የበዛ ውሃ እዚህ ጋር ስለምንፋው ነው ብዙዎቻችሁ አሰራሩን ታውቃላችሁ እርግጠኛ ነኝ ማለት ነው። ያው በውጭ ይች አይነት አሰራር የተለመደች ናት። ከዛ ይህንን እናጥበዋለን ቅድም የጨመርኩትን ጨው አጥበዋለሁ ማለት ነው። እንዳይበዛ እዚህ ስጎ ላይ ደግሞ ትንሽዬ ጨው ጨምራለሁ የሚበቃኝን ያክል። ከዛ ቅድም የጠበስኩትን ጥለው ላይ አድርገዋለሁ ማለት ድንቹን፣ ካሮቱ ያላችሁን አትክልት ላው ላይ አድርጋችሁ ገልበት ገልበት አድርጋላችሁ እንዲበስል ሳይሆን ከንትኑ ጋር እንዲዋሀድ ያክል ነው። በቃ ሌላ የለውም። ጌጡ እንዳይዝብኝ ትንሽ የዘይት አድርጋለሁ። ከዛ ሩዙን አደርግበታለሁ እና ቬጅቴብል ብሪያኒ። በዚህ መልኩ እንሰራለን ማለት ነው። ይህንም በላዩ ግማሹን በላይ ከዛን መልሰን ሩዝ የቀረንን ስጎ ደሞ በላዩ እናደርጋለን። መልሰን ደግሞ ሩዝ ማንኝ ሩዝ እናደርገዋለን ማለት ነው። ከላዩ ላይ በጣም ነው የሚያምረው፣ በጣም ትወዳላችሁ። ብዙ እንትን ስጋ አይበዛውም በነገራችን ላይ ቢሪያኒ ሲሰራ እና ምርጥ የሆነ ሩዝ በአትክልት ወይም ደግሞ ቢሪያኒ በአትክልት ማለት ነው የአትክልት ቢሪያኔ ይህንን ያውቄ ነው። እንደዚህ አለማድረግም ትችላላችሁ። እንደዚህ ብቅ ብቅ እንዲል ያደረኩት ማለት ነው። አለማድረግም ይቻላል፣ ግን ሰው ሲከፍተው ምን እንደሆነ እንዲያውቅ እንደዚህ ትንሽ ግልጥ ግልጥ ታደርጉታላችሁ። ነጭ ሩዝ እንዳይመስል ማለት ነው። ያው ከውስጡ አትክልት ስላለው ለዛ ነው። በጣም ቀንሰን ነው የምናደርገው። ጋዛችንን ከስር በጣም ነው የምንቀንሰው ከመጨረሻው። የቻላችሁትን ያክል ይሄ የድንብላል ቅጠል ነው ከላይ ማረገው። ቆንጆ መዓዛ ይኖረዋል። ስትከፍቱት መዓዛው በጣም ነው ደስ የሚለው። የግማሽ አበሳሰል ላይ እየደረሰልን ነው። በዚህ መልኩ ከሳ እንደዚህ እንደምታዩት ይህንን ይመስላል። በጣም ቆንጆ ነው። አሁን ይሄ በጣም አሪፍ ነው። እንደዚህ ምንም አላማሰልኩትም። ያው ተቀቀለ ገለበጥ ነው። በቀላሉ ለመስራት ስትፈልጉ ይህንን ዘዴ ብትጠቀሙ ብዬ እመክራለሁ። እኔ በጣም ስለምወደው ነው። እሺ መጨረሻውም ደግሞ ይህን ይመስላል። ደርሷል። ተጋበዙ፣ ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። እውነት ስለመናገር ትወዱታላችሁ። እሺ ደህና ሁኑ። ስለተከታተላችሁ በጣም ነው የማመሰግነው። ባይ